ይህን ያክል ብር ካለን አይፍቲ ደሞ ወዙ ስንት ነው ረሳሁ የኔ ነገር የደሞ ወዙ ነገር ዋናውን ረሳሁት ስንት ብር ነው ደሞ ወዙ ስንት ነው የሚከፈለው ይህን ያክል 480 ሺህ ብር ቁጭ ያደርገን ደሞ ወዙ ስንት ነው ላላችሁ 1500 ብር አቢቢ ከአምቱ ዱባይ ዱባይ ሲባል እስኪ ከሀገር ቤት ስናስበው እንዴት ነው ጸዳ ነጭ በነጭ ነን በቃ ኩርሲ ላይ ሆነን ቁጭ ለምን ነው አይደለም ይመስላል

መልስ ይችላችሁ መትቻሉ ማለት ነው። ስለዚህ ቀዩ በጣም ይቅርታ አያልኩኝ፣ እንግዲህ አዲስ ነገር ይችላችሁ መትቻሉ ማለት ነው። ሀይቲ ስራ ጀመረች በዱባይ ብላችሁ መጀመር ትችላላችሁ ማለት ነው። ትደውሉልኛላችሁ በታማኝነት እናመጣለን ማለት ነው። በፈለጋችሁ አይነት ቪዛ ተሰርቶ ማንጣቅ ከፈለጋችሁ እዚሁ ያን ሁለት አይነት ስራ አለ። ቪዛ ጃህሱ ነው ወዲያው እንደመጡ ስራ የሚገቡበት ቪዛ ቶሎ በአስቸኳይ ቪዛ የሚሰራ ቶሎም ስራ ተዘጋጅቶ ከኢትዮጵያ የሚመጡ እዚሁ ምንም ነገር በአስር ቀን ውስጥ ሁሉንም ነገር ጨራርሶ የሚያመጣ አንደኛ ደረጃ ማለት ነው። አንደኛ ደረጃ በአስር ቀን ውስጥ ሁሉም ፕሮሰስ አልቆለት ወዴ ዱባይ ይመጣል። ወዲያው እንደመጣ ደግሞ መጉላላት ምናምን ምናምን የለም መጉላላት ወደዛ ወደዚህ ሚኒ ሚኒ ብላለች አይደል? ሚኒ ሚኒ የለም። ቀጥታ ስራ ቦታ ምንድነው? ካምፓኒ ውስጥ ነው የተዘጋጀ ነው። ስራው በጣም አሪፍ ነው ትወድታላችሁ። ስለዚህ መታችሁ በአስር ቀን ውስጥ መጉላላት ምናምን መጨናነቅ ምናምን የለም ስቃይ ጭንቀት ምናምን የለም። በታማኝነት እኔ ኃላፊነቱ ወስጄ፣ እኔ የሆነ ነገር ከተፈጠረ እኔ ኃላፊነቱ ወስዳለሁኝ እኔ ተጠያቂ ሁኜ፣ ስለዚህ መታችሁ በካምፓኒያችን መስራት ትችላላችሁ ማለት ነው በታማኝነት ሰውየው ቀጥታ ተቀ በስነ ስርዓት ተቀብሎ በስነ ስርዓት ስራ ይኖራችኋል። በስነ ስርዓት አስቸኳይ ቪዛውን ሰርቶ ይሰጣችኋል። በዚህ በዚህ ምንም ጥርጥር የለው አራት መቶ ሰማንያ ሺህ ብር ነው ብሩ ማለት ነው ቅጩም ነው ምንም ጥርጥር የለም። በተጨመረ ቁጥር ይጨምራል። በነገራችን ይሄ ምንድን ነው ይሄው ነው ደረጃ ያለው ይሄው ነው እንትን አለው ግን ያሁኑ ገበያ ግን አራት መቶ ሰማንያ ሺህ ብር ከፍላችሁ በአስር ቀን ስራ እንግዚህ የቃዥነትን ስራ ቶሎ ብሎ እንዲገባ ካምፓኒ ማለት ነው ዝግጁ ነው ለስራ ክፍት ነው ሁሌ ሁለተኛ ነገር ደግሞ ቪዛ በዝም ብሎ መጥቶ እዚህ ስራ ተፈልጎ የሚገባለት ነት ደግሞ አለ። 300 ሺህ ብር ማለት ነው። 300 ሺህ ብር ቪዛ ተፈልጎ ልክ መጥቶ ቪዛ ተፈልጎ ስራ ተፈልጎ ማለት ስራ ተፈልጎ ቪዛ ምናምን ሁለት አይነት ነው ማለት ነው። 300 ሺህ ብር እናምናችሁ ከመምጣችሁ እኔ ኃላፊነትን ወስዳለሁ ማለት ነው። ቁጥራችንን ከስር እናስቀምጠላችኋለን። መደወል ትችላላችሁ የሆነ ችግር ሁለተኛ ነገር ምንድን ነው? እኔ እንደኔ እንደኔ ነገር ይካላችሁኝ እንቅጩን ከፍላችሁ ቶሎ ብላችሁ ስራ የሚገባበት ቢሆን አሪፍ ነው። ምክንያቱም ሶስት መቶ ሺህ ብር ተከፍሎ መጥተው ዝህ በጣም ስራ እያጡ ይጉላሉ ልጆች አሉ። እውነቴን ነው የምነግራችሁ። እንደገና ደግሞ የመጡበት ፍሪ ቪዛ ነው የሚባለው እሱ ሊያልቅ ይችላል። እንደገና ማሳደስ አለ ምናምን ምናምን ምናምን ነገር ግን ግን ከዚህ ሁሉ ጭንቀትና ከዚህ ሁሉ ስቃይ በአንድ ፊቱ እንቅጭ 480 ሺህ ከፍሎ ቶሎ ብሎ ወዲህ ስቃይ ለነበረ ወዲህ ስራ ቢገባ አሪፍ ነው ያስባለ፣ እና ይህን ይመስላል ማለት ነው ጓደኞቼ። እና ፈጠን ማለት ትችላላችሁ ትላላችሁ። ስራችን ክፍት ነው፣ በማንኛውም ሰዓት ክፍት ነው ማለት ነው። ወንድም ሴት ምናስተናግድ ያለበት በዚህ አጋጣሚ። ስለዚህ መምጣት ለፈለጋችሁ ደውሉልን። ችግር ችግር ይበቃና፣ እንዚህ ችግር አይመጣብን ሁለት ነው። ሁሉም ሰው አሁን ላይ ወደ ዱባይ ነው አሁን ላይ እያመራ ያለውና ስለዚህ ዌልካም ቱ ዱባይ ሀቢቢ ማለት ነው። ምን አለ መሰላችሁ፣ በቀደም ቲክቶክ ላይ ዌልካም ቱ ስቃይ ሀቢቢ ጓደኞች እንደ ሳውዲ አረቢያ መቀነዝነስ መጥፋት ምናምን የለም። ክንችር መንሰርተን ሰርተን የሀላል ገንዘባችንን ይዘን ወደፊት ላቸዋለውኝ እና እንደሚሳካላቸው ተስፋ አደርጋለሁ። እንደምትጠቀሙበትም ተስፋ አደርጋለውኝ። አሁንም እያመጣን ነው ማለት ነው። ስለዚህ መታችሁ ደግሞ እንደምታመሰገኑ ተስፋ አድርጋለሁ። ባለሙሉ ተስፋ ነው የመታችሁ እንደምታመሰገኑ የስራ ገብታችሁ ወደ ሆኑ ሁሉም ነገር አልቆላቸው ስራ ላይ ሲገቡ፣ መቼም ያው ስራ ሲባል ያው እንግዲህ ከባድ ነው እንግሊዘኛ ወራው ኮንትራክተር አለ አይደለም። የዚህ ምናምን የቡረኬት ስራ አይደለም፣ የብረት ዝርግታ አይደለም፣ ፀሐይ የሚነካው ነገር አይደለም። የሚሰራው ካምፓኒ ውስጥ ሞቀይራችሁ እየጠጣችሁ ልክ እንደኛ እንደዛ ነው። ተሰሩት ማለት ነው። ለማንኛውም ስራውን ከወደዳችሁት ወደ ሃይቲ ማለት ነው እና ይህን ይመስላል ጓደኞቼ። ምንም ጭንቀት የለባችሁ። እውነት ለመናገር ይህን ያክል ብር ከፍሎ ራሱ የሚጉላላለ እውነት ለመናገር እነት ለምናገር ማለት ነው። አረም የሚመለስም ማለት ስለዚህ፣ ብራችሁን ተከፈላችሁ አይቀር ኦሪጂናል ነገር ላይ ይላችኋለሁ የችግር የለም፣ ደውሉ ይለዛ ለዛ ማለት ነውና። ዱባይ ላይ በነገራችን ላይ ወንድ እየጠፋ ሴት እየበዛ ነው ብለዋል አሉ ነው አሉ ነው። እኔ እንደተነካኩኝ እውነቴን ነው የምነግራቸው። ባሊያ አትበሉ፣ ባላችን በሉ። ቲክቶክ ላይ ያላችሁ ሰዎች ናቸው ሲሆኑ የሰማው ባሊያ አትበይ፣ ባላችን በሉ። ምክንያቱም ዱባይ ወንድ እጥረት ስላለ ኢትዮጵያውያን ወንድ እጥረት ስላለ ባላችን እያለ ነው ምንጠራው ብለዋል ማለት ነው። ለማንኛውም እንኳን ደስ ያላችሁ ባላችሁን ወይም ባላችንን ማለት ማንጣት እንችላለን ለማለት መልጌ ነው፣ እና እንኳን ደስ ያላችሁ ለማለት ወርድ ያለው ጓደኞች። ለማንኛውም ሀቀ ወደ ቁም ነገር ስንመጣ እንሻአላ እንደምትጠቀሙበት ተስፋ አደርጋለሁ። እኔም ደግሞ አማናዬን እንደምዋጣ ተስፋ አደርጋለሁኝ። አማና ከሰማይና ከመሬት የተረራቀ ነው እና ስለዚህ አማናዬን እንደሚዋጣ ምንም ጥርጥር የለኝም። በስራችን መታችሁ ደግሞ እንደምታመሰግኑ ዋናውን የረሳሁት ስንት ብር ነው ደሞዙ? ስንት ነው የሚከፈለው? ይህን የቅድ አራት መቶ ሰማንያ ሺ ብር ሆጭ ያደርገን ደሞዙ ስንት ነው ላላችሁ፣ አንድ ሺ አምስት መቶ ብር አንድ ሺ አምስት መቶ ብር ነው። ምግብ ከራሳቸው ነው ማለት ነው። ስለዚህ እንቅጩን አውርቼ የፈለገ ይመጣል፣ ያልፈለገ እኔ እዚህ መጎዝጎዝ አልፈልግም። ምክንያቱም እውነቱን አውቃችሁ መጣት ያለባችሁ እዚህ ተጎዝጉዤ ተጎዝጉዤ በኋላ እናንተ እንደዚህ የጠብቃችሁትና በሀሳባችሁ ያለውና በእውነታው እኩል እንዲሆን የተቻለኝ አቅም ለማስረዳት እሞክራለሁ ማለት ነው። ያልገባችሁ ነገር ካለ ደግሞ መታቸው በውስጥ መውራት እንችላለን፣ ችግር የለብኝም ማለት ነው። እና ይህን ይመስላል ማለት ነው ጓደኞቼ። እና ይህን ይመስላል እንግዲህ። ይሄ ደግሞ ደመወዝን ተናገርኩ። ምን ይቀረኛል? ይቀረኛል እንግዲህ ፕሌን ይህጅ እንደዚህ እንወጡ ማለት ነው። ይቀረኛል